ኢሳያስ 57 ቁጥር 18 ቁጥር 14፣ እርሱም ጥረጉ፣ መንገድን አዘጋጁ፣ ከህዝቤ መንገድ እንቅፋትን አውጡ፣ ይላል። ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለ ልዑል እንዲህ ይላል፤ የተዋረዱትን ሰዎች መንፈስ ሕያው አደረግ ዘንድ የተቀጠቀጠው ልብ ሕያው አደረግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋራ በከፍታ በተቀደሰ ስፍራ እቀመጣለሁ። መንፈስን የፈጠሩ ነፍስ ከፊቴ እንዳይዝን ለዘላለም አልጣላም፣ ሁል ጊዜም አልቆጣም። ስለ ኃጢአቱ ጥቂት ጊዜ ተቆጥቼ ቀሰፉት፣ ፊቱን ሰውሬ ፊቴን ሰውሬ ተቆጣ። እርሱም በልቡ መንገድ እያፈገፈገ ሄደ። መንገዱን አይቻለሁ እፈውስም አለው፣ እመራውም አለው። ለእርሱና ስለ እርሱ ለሚያለቅሱ መጽናናትን እመልሳለሁ። የከንፈሮችን ፍሬ እፈጥራለሁ። በሩቅም በቅርብም ላለ ሰላም ሰላም ይሁን፣ እፈውስም አለው ይላል እግዚአብሔር። ክፎዎች ግን እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልምና፣ ውኖችም ጭቃና ጉድፍ ያወጣሉና፣ ለክፎዎች ሰላም የላቸው ይላል አምላኬ። ሁለት ሀሳብ እዚህ ጋር እናያለን። አንደኛ ቁጥር አስራ አምስት ላይ እግዚአብሔር ከምን አይነት የባህሪ ባለቤት ከሆኑ ሰዎች ጋራ ራሱን አታች ማድረግ፣ ራሱን አላይ ማድረግ፣ ራሱን ከነዛ ሰዎች ጋር ተጓዥ ማድረግ እንደሚፈልግ ይናገራል። ምን ይላል? ለዘላለም የሚኖር ስሙ ቅዱስ የሆነ ከፍ ያለ ልዑል እንዲህ ይላል የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ ከተዋረዱ ሰዎች ጋራ እግዚአብሔር አብሮ መኖር ይፈልጋል ለምንድነው መኖር የሚፈልገው መንፈሳቸውን ምን ለማድረግ ህያው ለማድረግ እነሱ ያሉበት የህይወት ፖዚሽን የህይወት ስርዓት ምን አይነት ላይ ነው የውርደት የውርደት የዲስከሬጅመንት የመጣል ስርዓት ላይ ናቸው እነኚህ በውርደት ውስጥ ላሉ ሰዎች ያወሪያቸው መሆን እፈልጋለሁ ይላል እግዚአብሔር። ከእነሱ ጋር መሆን እፈልጋለሁ። ከእነሱ ጋር መታየት እፈልጋለሁ። በሌላ አማርኛ የእነሱ ሳይድ መሆን እፈልጋለሁ። የተዋረዱ ሰዎች ሳይድ መሆን እፈልጋለሁ። ለምን ሳይድ ትሆናለ? አንተ የነሱ ሳይድ በመሆንስ የተዋረዱ ሰዎች ምንድ ነው የሚያተርፉት? ምንድ ነው ቤኔፊታቸው? እግዚአብሔር አምላክ በየትኛው ውርደታችሁ ላይ ሳይድ ሆኖ ይገለጥላቸው

እግዚአብሔር ዛሬ ለሱ ነገራችሁ ይገኝላችሁ። ባዋረዷችሁ ቦታዎች ላይ ራሳችሁን ማስረዳት አይደለም። የመጀመሪያ አቅም እግዚአብሔር ያሉ ይሄ አብታለ የቢንያ ወገን ተቀብቶ ሲመጣ እንዴት አድርጎ ሊያድለል ይችላል? ሊታደገል ይችላል አሉት። ምናምንዎች ናቸው የሚላቸው አክዋ አክቹዋሊ ካፓሲቲ ያለ ዝቅ ሊያደርግ የሚወድ ሰው አዋቂ አይደለም። አዋቂ ማለት ያለህን ሳይሆን ማንነትህን የሚያከብር ማለት ነው። ማንነትን የሚያከብር አዋቂ ምን አለ አይደለም ማንነ አንተ ራስን በምን አይነት ህይወት ቢወልድ አቃርቃል። ይሄንንም ተዋቸው። እነሱ ግን ምናምንቴዎች ምን አላቸው መሰላችሁ? አደባባይን የመያዝ አቅም አላቸው። ለምንድን ነው አደባባይን የመያዝ አቅም ያላቸው? አስተዋዮች አይደሉ። አስተዋይ ባይደው ወደ ማስተዋል

የእግዚአብሔርን ኔክስት ጋይደንስ ተቀብሏል፣ ተሽሟል። አሁን ወተቱ ጠጉ። ኃይል ያለው በማን ዘንድ ነው? በሳውል ዘንድ ነው። ነገር ግን ወደ ከተማው ሲመጣ አደፋፈሩት አይልም፣ አናናቁት። የሆነው ግሩፕ እንዴት ያድነናል? እንዴት ይታደገናል? የተወሰነ ሰው አብሮት ወገለ። ሰውየ ወደ እርሻው ተመለሰ ይላል። ከተመለሰ በኋላ በዛው እንዴት ሊያድነን ይችላል ባሉ ሰዎች መካከል ሳውልን የሚፈልግ ኬዝ መጣ። እስራኤልን ካለበት ጥቃት የሚታደግ ኬዝ መጣ። ያን ጊዜ መጽሐፍ ቅዱስ ምን ይለናል? በሳውል ላይ የእግዚአብሔር መንፈስ ምን አለበት ይላል? ወረደበት ይላል እግዚአብሔር በተዋረደ ማንነቱ ላይ ሰውየው ወደ ፕሮፌሽኑ ያመጣው ወደ ሚሽኑ ያመጣው አድሜሲቭ እንዲወጣ ያደረገው እኔ ከንቀጠራላ እበሚኔትሚትካል አይደም ሰውየውን ሜታ አእምሯ የሆነው ሊሚቴሽን አእምሯዊ የሆነውን ፊር አእምሯዊ የሆነውን ነገር ሊያስጠ የሚችል የመንፈስን ሀይል ውስጡ አንጥተውበትነው። ፍራት አለበት። ሁለተኛ ደግሞ ህዝቡ ዲስካሬጅ አርጎታል። ስለዚህ ሳውል ጋር ብትመጡ የተዋረደ ነገር ይዞ ኖርሻ ይላል የገባው እግዚአብሔር መጥቶ ግን ከተዋረደበት ቦታ እሱን ለማውጣት የሚያስፈልገው የስፒሪት አዌክኒንግ ወደቀበት ተነስቶ ከፍ ያለ ኢየሱስ ጌታ። ምክንያቱም መንፈሳቸው ያው ካልሆነ ከተዋረዱበት ሰርክል መውጣት አይችሉ። መንፈስ ሲመጣ ገረጣ ጦሮ ያልፋ። መንፈስ ሲመጣ ህይወትን እንደገና በኪዳን ሀ ያድሳል። ሶምሶን ሶምሶን እግዚአብሔር ወላጆቹ ጋር ሄደና የዚህ ልጅ የሚቀጥል የኪዳን የመጠበቅ ስርዓት ተናገረ። ሲናገር ምን አላቸው? ወይን እንዳይጠጣ ጸጉሩ እንዳይላጭ፣ አይደል? ሌላ ምንድን ነው ያለ? ሁለቱ ናቸው እነኚህ ነገሮች እንዳያደርግ ተብሎ ለፋሚሉ ተነገረ። ይሄ ነገር ማለት የሶምሶን የመንፈስ አትሞስፌሩ መጠበቂያ ማለት ነው። ወይም ደግሞ በብሉይ ኪዳን ስትሄዱ ሺሎ ሳሙኤል ትዝ ይላቸዋል ምዕራፍ ሶስት ላይ እግዚአብሔርን በእግዚአብሔር ቃል ከሙሴ ጋራ በሺሎ ይነጋገር ነበር ይላል። ወንጌላዊ ተስተምሬያቸዋለሁ ይህንን ክፍል በሽሎ አደገ ይላል ሳሙኤል ሲያድግ በምን አደገ ስትሉት ያደገው በሽሎ ስርዓት ነው እግዚአብሔር ከእሱ ጋር በሚያወራበት ሽሎ ማለት የእግዚአብሔር ሰዎች የእግዚአብሔርን ፕሬዘንስ የእግዚአብሔርን ቮይስ የእግዚአብሔርን ቶት ኢንጌጅ የሚያደርጉበት ፕሌስ ማለት ነው እና ለሶምሶንም ለቤተሰቦቹ ሲናገር የዚህ ልጅ ዴስቲኒ ስፒሪችዋል ዴስቲኒ የሚጠበቀው በዚህ አትሞስፌር ነው አላቸው። ወይ እንዳይበጣ ሰጉሩን እንዳይለጭ ወላጆቹ በነሱ የመጠበቅ ዘመን ጠበቁ። የነሱው ሪስፖንሲብሊቲ ሲጨርሱ ልጁ ሁሉ ሰው ነውና ራሱን መጠበቅ ይችላልና፣ አሁን ችግር ልንገራችሁ። ሁልጊዜ በፓስተር መጠበቅ ደግሞ ሚፈልገው አይደለም። በፓስተር ኤጅ ደርሷል ብሎ ካውንስል ጋይድ ሊያደርግ ብቻ የሚቀረው ግን በራስ ሪስፖንስብል እንድትሆን ሲተው፣ እንደገና ወደ 17 ዓመት ልጅነት ተመልሰ አሁንም ጸጉሬን አሁንም ወይኔን ጠብቁኝ አይሰራም። ገብቷቸው አይሰራም። ማደግ ካልገባህ ብቻ ጉያ ሰገባል ኪፕ ለማድረግ ስንግዝ ውስጥ ገብቻ ለ መለየች ያለ ኖ የስ ማለች ያለው ካልክ ግን በጋይዳን ስርዓት የሚቀጥለው መንገድ እንሄድ መቻል አለበት። ገብታቸዋል። ማውራ አዎ ሶምሶን ተጠበቀለት። ከዛ የሪስፖንሲቢሊቲ ኤጅ ሲደርስ ተሰጣው ወታይ ነው እንደምታውቁት። በዚህ የከበና ስርዓቱ ሲኖር ማንኛውም በእሱ ተቃራኒ የሚመጣን ኃይል በመንፈስ ብቃት ሶምሶን፣ የአካሉ መገለጥ የመንፈሱ ውጤት ነው። ክርስቲያን አካላቢ አክቲቪቲ የስፒሪቱ ውጤት ነው። ጨንቅፈ ብትመለስ ምን አይነት ስፒሪት ውስጥ ፍሎ እያደረገ ነው? ምንም አይነት የውጭ አክቲቪቲ ማቹር እንዳደረገ ክርስቲያን የውስጥ የመንፈስ የመገለጥ የመታየት አክሰስ የማግኘት ውጤት ነው። የእግዚአብሔር መንግስት፣ የጋሃንም ደጆች ምን አይሏት ይሄ ካልታጠፋል አይቋቋሟትምና አይዋጓትም ይለያያል። ይዋጓታል፣ ግን ምን አይሏትም? አይቋቋሟት። አይቋቋሟት ውስጥ የሚያመጣው ምንዋነው? የብልጫ መንፈሷ ስለዚህ፣ ሪዘልቶቼ ውስጤ ፍሎ እያደረገ የመንፈሴ ብልጫ ማሳያ ነው። ምን ያህል የመንፈስ ኃይል ውስጤ ብልጫ አግኝቷል? ምን ያህል ህይወቴ ከመንፈሱ ስርዓት ጋር ተያይዟል? ስፒሪት የሆነው ክፍሌ ምን ያህል የኔን የህይወት ስርዓት ሙሉ ለሙሉ ወደ መሸፈን መቷል፣ ወደ መጋረድ መጥቷል? በህይወቴ የስፒሪት ክፍሌ ምን ያህል አክቲቪቲዎችን በሙሉ ኮንትሮል ማድረግ ጀምሯል? የሚለውን ማሳያ ስለዚህ አክቲቪቴን ለመቀየር የስፒሪት ፍሎዬን ለመቀየር ያለብን እዚህ ላይ ሳለውት በኢየሱስ ፍረስ፣ ተነቀል፣ ውረድብን ምንም ነገር አይመጣም። እዚህ ውስጥ ግን ክብደቴን ከቀየርኩ ሙላቴን ከቀየርኩ፣ ኢየሱስ ጌታ ሙላቴን ከቀየርኩ፣ ፍሰቴን ከቀየርኩ፣ አታችመንቴን ከቀየርኩ፣ ፌሎሺፔን፣ ሬሌሽንሺፔን ሰሚሽኔ ከቀየርኩ በውጭ ያለው ነገር ሪዛልቱ እሱ ነው የሚሆነው። ሶ ሶምሶን ኤቭሪ ሪዘልቱ የቦዲው ሳይሆን የስፒሪት መገለጡ ነበር። እና ይሄንን ፖቴንሻል ተወሰደበት። እንደምታውቁት ፈቃድ ሰጠ። አይኑ ተጎለጎለ፣ ጸጉሩ ተላጨ፣ ገባ ሰው ጨለማ ቤት ብዙዎቻችን ወይም ብዙ ሰው መጥቶ የሚሰካት ቦታ አለ። ሶምሶንን በታሰረበት ጊዜ ጸጉሩ በቀለ፣ ኃይሉ ተመለሰ። ልክ ነው። ነገር ግን ሶምሶን ጸጉሩ መብቀል የቻለው ጨለማ ላይ ስለገባ አይደለም። መጀመሪያ የኪዳኑን የመንፈሱን ኃይል ያሰረቀው በደሊላ አትሞስፌር ተቀምጦ የኪዳን መጠበቂያ ስፍራው ሁሉ ስላርቀን እየሰማችሁ የመጣችሁ ማናት? ደሊላ ናት። አትሞስፌሯ ገፈር እናረገ ከዚህ ቀደም ብዙ ሀሳቦችን ዊን አርጓል። እችን ቃል በደንብ እንዲሰው ይፈልጋል። ኤብሪባዲ ከዚህ ቀደም ብዙ ጥበቦችን ዊን አርጓል። መተውበታል ነገስታት መጥተው ቃል ምናምን አሸንፏል። የደሊላን አትሞስፌር ዊን ማድረግ አቃተው። ዊን ማድረግ ሲያቀተው የእሱ የቀበለት መጠበቂያው ሴክሬት ፕሌሱን አሳልፎ ሰጠ። በሚቀጥለው የጠጉን ማደጉ ስርዓት የመጣው ደሊላ ቦታ አይደለም። ታውሯል። አይኑ ጌት ጌት አይ በውጪ ያለን አትሞስፌር ወደ ውስጥ አለም የምታገባበት በር አለች ደሊላ። ጌቱ ግን ተዘግቷል። አለች ደሊላ ቮይሱ አይገባም። ሰውየው አሁን ው ያደርገው የሚችለው የውንጭን አትሞስፌር ማስገባት ቢችልበት ጌቶቹ ታውረዋል ጌቱ ስለታወረ አሁን ያለበት ኢንቫይሮመንት የራሱ የካቫናንት ኢንቫይሮመንት ብቻ ነው። በልቦና አይኑ የሚያየው ለእናትና ለአባቱ የተናገረውን የእግዚአብሔር የተስፋ ቃል ነው። አይኑ ሌላ አያዩ። አሁን አይኑ ያሰላስለው

ይሄ ደሌላ ለምትባል የዝሙት ሴት ብቻ የሚያወራው ዙሪያ እንዳለ አይሳካም አይሳካም አይሳካም ይላል። እውነት ውሸት አድሮችን ያ ያልተሳካለት ሰው ነው። ደግሞ አይሳካም ይል ኢንፎርሜሽን ከገባ ለእኔ የተሳካለትን ሰው አስቦ ይወደቀ እንትል ያመጣላል። በየቦታው ይሳካል። እግዚአብሔር ከኔ ጋር ነው። የምር ያደበት እኮ አይደለም። በልባችሁ እግዚአብሔር የስኬት አምላክ ነው። እግዚአብሔር ውድቀቴን አይሻ። ይህን ደግሞ ስታስቡ በጣም ብዙ ከወጥመድ ያመለጡ ከጥፋት ያመለጡ ከባዶ የተነሱ ምንም ያልነበራቸው አሁን የህዝብ አባት የሆኑ ይመጣላቸዋል። ዝም ብለህ አምጥተህ አስገቡ። የትኛው ጌት ምን አይነት የመንፈስ አቅሜ ገለዋ። እኔ አራት አምስት ወር ሆኖኛል። በፍጹም ዲስከሬጅመንት ከሚያወራ ሰው ጋር ለሰከና አልቀመጠኝም። በፍጹም ገና ማለት ሲጀመር ጣቢያ ነው የምቀየረው። አልሰማሁም። በቃ ኮተት መስማት አልፈልገም።

ትችላለህ አለመብላት ትችላለህ አለመጠጣት ትችላለህ። እንደው እኔ እየኖሩ ነው ያልበሉት፣ እየኖሩ ነው ያልጠጡት። ፕሊዝ ማሸነፍ ከፈለጋችሁ ኢንቫይሮመንት ወደ እናንተ እንዳይገባ፣ ኪዳናችሁ እንዲዋጋላችሁ፣ መንፈሳችሁ እንዲዋጋላችሁ ናቸው። የእግዚአብሔር ከባድ ለእናንተ ሆኖ ሌሎችን ስፍራ እንዲነካላችሁ ናቸው አክስ ውያው የአካል አይደለም የስፒሪት ስ ድህነትም እነማንን ማድቀቅ እንዳለበት ያውቃል እነማንን አከርካሪ መምታት እንዳለበት ያውቃል ወዳጆች ገንዘብ ሀይል ነው እውነት ውሸት እውነት ማለት ገንዘብ ሀይል ነው ሀይል ደግሞ ማለት በውስጥ ያለ ሀሳብና ፈቃድ የማስፈጸሚያ ጉልበት አክሰስ ማለት ነው ስቶቻቸው ጃይንት ሀሳብ አላችሁ። የቸገራችሁ ምንድነው? እ ሀይል በሉ አረ በሉ በጌታ ሀሳብ አላችሁ ግን ሀይል የላችሁ። አንዱ የዚህ ዓለም ለዚህ ነው ኢየሱስ ገንዘብና ጌታን እኩል ለኩል ያደርገው ጌታ ለሚታመኑት ሀይል ነው። ገንዘብን በሚሰራበት ዓለም ሀይል ነው። ምን የዓይን ጉድ የሚያሰኝ ሀሳብ ቢኖር መክብብ መጽሐፍን ማንበብ ነው። በጥበብ ከተማ አድነ ተረሳለ፣ በገንዘቡ ቅጥርን የሰራ ግን ይዘከርለታል። ለምን ኃይል የመታየት አቅም ያመጣል። ኃይል አሻራን የማስቀመጥ አቅም ያመጣል። እሺ ገንዘብ ኃይል፣ ቁሳዊ ነገር ኃይል። ኃይል በእውነተኞች እጅ ሲወድቅ እግዚአብሔርን ማመስገኛ ለምድር እረፍት ይሆናል። ሲወድቅ ደግሞ የጥፋት መሳሪያ ይሆናል። ሰይጣን ኃይልን ለማን መስጠት ይወዳል? ለደካማ ሰዎች ይኖ ደካማ አልገባችሁም? ደካማ ደካማ ማለት በዛ ኃይል ውስጥ ሆነው እውነተኛ ወደ ቸርች ላምጣ ወደ ሌላ አቱ ሰ ስፈልጉ እናንተ ወደ ፈለጋችሁ ትሄዱ። ኃይል በደካማ ሰው እጅ ከገባ ዳሜቹ ይበዛል። ኃይል ደግሞ በጠንካራ በብርቱ ሰዎች እጅ ከበዛ ሀርበስቱ ይጨምራል። የበጎ ነገር አርበስ

ገንዘቡ መጥቶ የእግዚአብሔር መንግስት ገንዘብ ኖሯቸው የእግዚአብሔር መንግስት የሚነቀፉባቸው ሰዎች እዚህ ሀገር የለም። ታዲያ ምን ነው? ብቻ ተፈታላችሁ የለ። ገንዘብ ያላቸው ሰው ግን እነሱን አይቶ ጴንጤነት ቱ የሚልባቸው ሰዎች አይሉ አሉ። ለማን ነው ውጤቱ? ለጌታ። ለማን ነው ውጤቱ? በቃ አለቀ። ስለዚህ ኃይልን የማግኘት ጉዳይ ተኝተህ የምንጠብቀው አይደለም።

እዚህ አሜን ኃይል ማለት አለብን። ትልቁ የጨለማ ዓለም ጦርነት በብርቱ ሰዎች እጅ ኃይል እንዳይገባ ነው። ሀሳብህን ማስረግ ካልቻለ ሀሳብን ማስፈጸሚያ ግን መጋፋት ይችላል። ማስፈጸሚያህ ነው የሚጋፋው። ገብቶሃል? ሀሳብን ወደ አካል እንዳይመጣ ትውልድ ባል ሰብረ እንዳትወጣ ያንን ለመምታት እሄዳለሁ ክብ ለኢየሱስ ሲሆን፣ ስለዚህ በጣም ትልቅ ትልቅ ፋይት ትልቅ የእግዚአብሔር የእሳቤ መንገድ ውስጥ እንዳለ እንድታስቡ ለመፈለገው በትንሽ ኃይል ውስጥ የተከፈተ በር ሲገባ ሌላ ኃይል ሊመጣ እግዚአብሔር የተከፈተ ደጅ ሲል የሀይል ጭማሬን የመጣው የሀይል ጭማሪያውን አጋንንት የማስወጣት ውር የማብራት ብቻ አይደለም። የሀይል ጭማሪ ማድረግ የሀሳብ ዓለምን ወደ ተግባር መጥቶ የሚፈጸምበትን እያንዳንዷን የውጭ ስርዓት መጠቀሚያ ማለት ሀይል ደግሞ የተቀበለ ሰው አያስቀምጠው ሀይል መቷል ብሎ ጌታ ሽሬ ምንም መግባት አልነበር መጽሐፍ ቅዱስ አንቡ ሀይል ወረደ ሀይል መጣ ሀይል አገኛቸው። ኢቨኒ ሐዋርያ ሥራ ምዕራፍ ሁለት እንደገና ሉቃስ አራት ማቴዎስ አራት ኢየሱስ የመንፈስ ቅዱስ ሀይል መጣበት። ከዛስ ወደ እናቱ ባጀት ተመለሰ ወደ እንቅስቃሴያለ ተግባር ያ እንቅስቃሴዎቹ በጎ ክፉ መስ ሊያመጡ ይችላሉ። ነገር ግን ከአይን መሆን አለ በአለመንቀሳቀስ አይቻልም። አግሬሲ እንደተቀበለ ሰው ገብቷችሁ ለመናጠቅ መውጣት ያለባችሁ በጌታ በኢየሱስ ይሁን። ጸልይ፣ ግን ውጭ እና ተናገረ። ለዚህ ነው ያዕቆብ ሲናገር ደሃና ሀብታምን ትለያላችኋል። ጉባኤዎቻችሁ ማለት አይደለም። ጥሩ የለበሰው ጥሩ ስፍራ ትሰጣላችሁ። ጥሩ ያለበሰውን ደግሞ እንዴት ታደርጋላችሁ? ምን ማለት ነው? በዛም ዘመን ያላቸው እና የሌላቸው ተብሎ ይለይ ነበር። ምን ማለት እንደሆነ ታቃለ። ያላቸው ይከበራል። ነገር ሲሰጡ እግዚአብሔር እንዲህ ካለ የተመታ ዘመን ነፃ ያውጣችሁ ያውጣችሁ ተፈቱ ዘራችሁ ይፈታ። ስለዚህ ከእንደዚህ አይነት ኮይሽን ለመውጣት አሁንም ክብር የለኝም። የምን ክብር ነው? ማንንም ለመጠየቅ የሚያስቸግረኝ ማንንም ለማናገር የሚያስቸግረ እና ፋይት ፕሊስ፣ ፋይት፣ ፋይት፣ ፋይት፣ ፋይት መንፈሱ ህያው የሆነለት ሰው ምን ማድረግ ይችላል ከተባለ፣ ማንኛውንም በውጭ ያሉትን ነገሮች ለፈቃዱ ሀሳብ ማስገዛት ይችላል። የመንፈስ ህያውነት ይሄ ነው። ማንኛውንም ከውጭ ያሉ ነገሮች ለፈቃዱ ሀሳብ ማስገዛት ይችላል። ለዚህ ነው እግዚአብሔር የመንፈስ ህያውነት የሚያመጣ ለፈቃዱ ሀሳብ ለማስገዛት የተቀጠቀጠ ልብ ህያው አደረግ ዘንድ አንድ መንፈስ ነው። ሁለተኛ ደግሞ ምን ነው እግዚአብሔር ያው የሚያደርገው ልብን። ኢየሱስ ጌታ ተስ ጴንጤ ምን ብያለሁ ይላል፣ ተሰብራየሁ ይላል። በጴንጤ ቋንቋ ምን ያለ ልብ? የተሰበረ ልብ። አንደኛው የእግዚአብሔር ኢምፓወርመንት ምን ላይ ነው? ስፒሪት ነው። ሁለተኛው የእግዚአብሔር ኢምፓወርመንት ምን ላይ ነው? ነፍስ ነው። ነፍስ ነው። ነፍስ ከተሰበረች ድፍረት አጣለች። ነፍስ ከተሰበረች አቅም ታጣለች። ትዝ ይላችኋል፣ ኤልያስ የኤልዛቤል ዛቻና ቃል ነፍሱ ስብር አድርገ ስፒሪቱን እንዴት ተመታው ኤልያስ አይደ ነፍሱ ታ አረገች አጠቀጠችው ነፍሱ ዛሬ ምናምን አለች። ልቡ ስብር ስላለ ኔክስት ፕላን የሚለውን ነገር ከህይወቱ ላይ ሸትዳ እግዚአብሔር የተቀጠቀጠባችሁ ልብ በቤተሰብ ይሁን በቸርች ይሁን በአካባቢ ይሁን በቅርብ ሰዋችሁ ይሁን በዚህ ወር በኢየሱስ ስም ሂል ያደርገዋል። እንደገና ነፍሳችሁ በርትታ ጠንክራ እንደ ልጅነት ዘመኗ ሪፍረሽ አድርጋ ለሌላ ክብርና ለሌላ ኃይል ትነሳለች፣ ለሌላ ኃይል ትነሳለች።